አምላክ አሜን አዕይንተ እግዚአብሔር ካህናት አሀው ዲያቆናት የቤተክርስቲያን ጌጦቿ ምእመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳቸው ህጻናት ጭምር በዚህ በመቅደሱ በዚያም በደጀ ሰላሙ አልፎም በሃይመት ወይም በድንኳኑ ያላችሁ ከዚያም ተርፋችሁ በውጪ ድምፁ የሚሰማችሁ እንዲሁም ደግሞ ቤታችሁ ሆናችሁ ቀጥታ ለምትከታተሉ በጠቅላላ የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። እመቤታችን ድንግል ማርያም ልጃዋ ከኛ ጋር ይሁን። በቀራኑ አደባባይ ባፈሰሰው ደግሞ በቆረሰው ሥጋው መሐሪ አምላክ በምሕረትና በረድኤት በቸርነቱ እንዳይለየን የሱ ቅዱስ ፍቃድ ይሆንልን። ተመየጢ ተመየጢ ሱላማጢስ። ይሄ ቃል በአማርኛው መጽሐፍ ቅዱስ መኃልየ መኃልይ ዘሰሎሞን ምዕራፍ ስድስት ቁጥር አስራ ሦስት ይገኛል። በትክክለኛው መጽሐፍ በግዕዙ ግን መሀል የመሀል ይዞ ሶሎሞን ምዕራፍ ሰባት ቁጥር አንድ ላይ ይገኛል። ቃሉ ይላል፣ ተመየጢ ተመየጢ ሱላማጢስ። አንቺ ሱላማጢስ ተመለሽ ተመለሽ ሱላማጢስ ማናት? ሱላማጢስ ማለት ምን ማለት ነው? ተመየጢ ግዕዝ ነው፣ ተመለሺ ማለት ነው። ይህን ግን በትርጓሜው መሠረት በሦስት እነግራችሁ እና አራተኛ ደግሞ የኔን እጨምራለሁ። የነቢያት፣ የሐዋርያት፣ የሊቃውንትን ጉባኤ የባረከ የኔና የእናንተንም ይባርክልን። የምትሰሙትን በልባችሁ ጽላት ይጻፍላችሁ። ሰምታችሁ ደግሞ ለመስራት ኃይሉን ይስጣችሁ። ለእኔም የምናገርበት ኃይሉን ምስጢሩን፣ ጥበቡን ሊገልጽልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ተመየጢ ተመየጢ ሱላማጢስ አንቺ ሱላማጢስ ተመለሽ። አንድ ሱላማጢስ እስራኤል፣ ሁለት ሱላማጢስ በሲኦል ያሉ ነፍሳት፣ ሦስት ሱላማጢስ መሬታችን ድንግል ማርያም፣ አራት ዛሬ ያለው ኢትዮጵያን ሁኔታ የሚዳብስ የሚዳስስ የሱላማጢስን መምጣት የሚናፍቅ ሶሎሞን ይህንን ሲናገር አንደኛ ለእስራኤል ነው። እስራኤል በባቢሎን መኖር በቃሽ፣ እስራኤላውያን ወደ መቅደሱ ወደ ኢየሩሳሌም ኑ።

ከባቢሎን ተቀምቻለሁ። እፅ መስቀል ማይ ማየገቦ እሆ ከባቢሎን የለም። እስራኤል ሱላማጢስ ተመየጢ። ከባቢሎን ጣሮ ትራስሽን መልሽ። ከባቢሎን ርኩሰት መልሽ። ባቢሎን አሳማ ይሰዋ በኢየሩሳሌም ግፅለ ሰዋን ንጹሕ የኢየሱስ ክርስቶስ ምሳሌ ነው። በቀራንዮ አደባባይ እጆቹን ለህማም ዘርግቶ የሸዋክሊን ለፍሶ በአምስት ቅንዋት ተቸንክሮ ባቢሎን መስቀል የለም። በባቢሎን ማየ ገቦ የለም። በባቢሎን ሰውስ የለም። በባቢሎን ነቢያት የሉም። በባቢሎን ቅዱሳት የሉም። ተመየጢ ተመየጢ ሱላማጢስ ተመለሽኝ ወደ ኢየሩሳሌም። አዎ ይህም አንዱ ከባቢሎን መውጣት፣ ከሰልምናሶር ርኮ መውጣት በሚስጥሩ ደግሞ ከግብፅ መውጣት እንዲሁም ደግሞ ወደ ኢየሩሳሌም መግባት ነው። ተመየጢ ተመየጢ ሱላማጢስ፣ እናንተ በሲኦል ያላችሁ ነፍሳት የመመረሻችሁ ሰዓት ደረሰ። በቀራኒዋ አደባባይ እጆቹን የዘረጋው ኢየሱስ ሲኦል ሊመዘብር ነውና ተመየጢ ተመየጢ። በዛ ነፍሳት ነፍሳቱ አብርሃም፣ ይስሐቅ፣ ያዕቆብ እናንተ በሲኦል አይደላችሁም። ዳዊት፣ ሶሎሞን እናንተ በዛ አይደላችሁም። አዳን፣ ሔዋን እናንተ በዛ አይደላችሁም።

ያለው ቀን የ የማይዋጋ አለ። ኧረ ምን ዐይነት ትዕግስት ነው! ኧረ ምን ዐይነት ዝምታ ነው! አንድ አንደበትም አልከፈተም። ለሞትም የመስቀል ሞት የታዘዘ ሆነ። የሁላችን አምላክ ኢየሱስ ክርስቶስ፣ የሰማይና የምድር ፈጣሪ፣ የሾህ አክሊል ደፍቶ በቀራንዮ ላይ የሚሰዋ የዘላለም ጠላታችን ዲያብሎስ ለዘላለም በማይነሳበት ደቀቀ ወጣው ደግን ተሻገሩ፣ ውጡ፣ ወጡ። ሶስተኛ ተመየጢ፣ ተመየጢ ሱላማጢስ ማርያም፣ ሱላማጢስ አንችነሽ። ሱላማጢስ ማለት ወሃቢተ ሰላም ማለት ነው። ሰቃሚተ ሰላም ማለት ነው። ሰላም የምትሰጥ፣ ሰላም የምትመልስ ፍቅረ አንድነት ያለሽ ድንግል ማርያም ትራን አንድነትን የምታሰጭ ድንግል ማርያም እስከ መቼ ድረስ በግብጽ ትኖር ያለሽ? ወደ ሀገርሽ ወደ ገሊላ ተመየጢ፣ ተመየጢ። ሶስት አመት ከስድስት ወር ፈጅቶ መሬታችን ዕዳር ስድስት ቀን በቁስቋም አርፋ ገሊላ የገባችበት ልጇ ወዳጇ ኢየሱስ ክርስቶስን የያዘችበት ሶሎሞን ይህንን በትግቢት ተመለከተና መሬቴ ተመለሺ፣ ተመለሺ። ከግብፅ ወደ ገሊላ ተመለሽ አላት። እመቤታችን ሕፃኗን ልጇን ኢየሱስን ይዛ ከሶስት አመት ከስድስት ወር በኋላ ወደ ገሊላ ገብታለች። የመጨረሻው ድንግል ማርያም ወደ ኢትዮጵያ ተመለሽ ወደ ኢትዮጵያ ከልጅሽ ከወዳጅሽ ጋር ሀገርሽ ናትና በውሃይል ክንፍ ላይ ሆነሽ ባርከሻታልና ልጅሽም አስራት አርጎ ሰጥቶሻልና ድንግል ማርያም ሆይ፣ የኢትዮጵያ ሕዝብ በባቢሎን ምርኮ የነበሩ እስራኤላውያንን ያወጣ ልጅሽ ዛሬ ካለንበት መከራ ያወጣን ዘንድ ተመየጢ ማርያም ወደ ኢየሩሳሌም እንደ ተመለሽ ወደ ገሊላ እንደገባሽ ዛሬም ሰአሊ ለነ ቅድስት እያለ የሚያመሰግንሽ ህዝብሽን ታይዘን ወደ ኢትዮጵያ በዐይነ ምሕረት ተመለሺ ማርያም። በዓለም ላይ ኢትዮጵያን በየቀኑ እነሆ ብንወስዳት በየቀኑ ከምንም በላይ ማርያምን የምትጠራ አገር ናት። ዛሬ በኢትዮጵያ ቤተክርስቲያን በጠቅላላ ጐሥዐ ቃለ ሠናየ ተብሎ ተቀድሷል። ብፅዕት ሆይ በምን እና በምን እንመስልሻለን ተብሎ ተቀድሷል። አንቺ የአዳም ተስፋው ተብላ ተጠርታለች ከሚለው በመከራው ውስጥ ናት። ዛሬም በጭንቀት ውስጥ ናት። ዛሬም በፈተናው ውስጥ ናት። በዓለም ላይ ድንግል ማርያምን አብዝቶ የሚጠራ እንደ ኢትዮጵያዊ የለም። ለዋን ሁላችንም ሰላም ብለናታ

እውነት ነው። ልባችን አልተመለሰ እውነት ነው። ግን ማርያም አንችሮኑ

ወደ ኢትዮጵያ ተመለሽላት። አዎ በደልና እናውቃለን። አዎ ቆሽሸና እናውቃለን። ልጅሽ ሁሌ ሰጠላሽ ባይ ወረጥ ተመለሺ ከእነ ልጅሽ የአስራት ተመለሺ የአስራት ሀገርሽን ኢትዮጵያ ናት። እሺ ተመለሺ፣ ተመለሺ ሱላማጢስ እንደምትመለሽ እናውቃለን። ንግል ሆይ እንደማታይን እናውቃለን። ንግል ሆይ ልጅሽ ኢየሱስ አይረሳንም። ንግል ሆይ እንደማትጠይን እናውቃለን፣ ግን ረዘበብን። ንግል ሆይ

ይሆናል ድንግል ሆይ፣ የመረረው ይለወጣል፣ የጎደለው ይሆናል፣ የተጣመመው ይቃናል። ሱላማጢስ፣ ከልጅሽ ከኢየሱስ ግን ወደ ኢትዮጵያ ተመለሺ። ደፋሮችና ኩሮዎች መቅደሱን ደፍረውታል። የመቅደሱ በር በመጥረቢያ ተሰበረ። ማደሪያችን ታቦተ ጽዮን ተናቀ። ድንግል ሆይ ምን ትጠብቅያለሽ? ተመለሺ፣ ተመለሺ ከልጅሽ ወደ ኢትዮጵያ ግቢ። ድንግል ሆይ ተመለሽ፣ ድረሺ። አሜን።